ኢየሱስ እግዚአብሔር ነው። እግዚአብሔር ሰው ሆኖ ተገለጠ። እግዚአብሔርነቱን ግን አልጣለም። ተገለጠ ከመገለጡ በፊት እግዚአብሔር ነው። ከተገለጠም በኋላ ሰው ነው። አዘሴም ታይም ደግሞ እግዚአብሔር ነው። ዩዶን አፍቱ ሚክስታ ሰምታችኋለ ወይ? ከመገለጡ በፊት ፉል እግዚአብሔር ነው። አባት ሆይ በአንተ ዘንድ ዓለም ሳይፈጠር በነበረኝ ክብራል። ያ ከአብ ጋር እኩል፣ ከአብ አይበልጥም፣ ከአብ አያንስ። ሶስት አይደሉም፣ አንድ ናቸው። ራሳቸውን ሲገልጡ ነው በሶስት መንገድ የገለጡ። ስለዚህ ሲገለጥ በስጋ ተገለጠ ቃል ስጋ ሆነ መጣ። ምድር ላይ ባይዘው እግዚአብሔር ቤት ውስጥ ትንቢት አያቆይም። እግዚአብሔር ቤት ውስጥ ፈውስ አያቆይም። ክርስቶስ ማን እንደሆነ ካልገባችሁ እግዚአብሔር ቤት ለመቆየት አቅም አይኖራችሁም። አንዳንድ ሰው በተአምራት ነው መቆየት የሚፈልገው። እግዚአብሔር ተአምር ይሠራል፣ ችግር የለውም። ግን ተአምር ሰውን እግዚአብሔር ቤት አያቆይም። ምክንያቱም ቀይ ባህር ሲከፈል ያዩ ሰዎች ናቸው ወደ ግብፅ እንመለስ ያሉ። መና ሲዘንብ ያዩ ሰዎች በአክ አለቃ ሾመን ወደ ግብፅ እንመለሳል። ተአምር ሰውን ሊያቆየው አይችልም። ሰውን እግዚአብሔር ቤት የሚያቆየው ኢየሱስ ክርስቶስ የእግዚአብሔር ልጅ እንጂ እንደሆነ ማወቅ ሁለተኛው ደግሞ ማመን